የጽናት ስቃይ እንደቀጠለ ነው። ትዝታ እንግዲህ የጽናትን ህይወትና የአባቷን ብስቁልቁል አድርጋው ሄዳለች። ያሳዝናል። እንግዲህ ግርምሽ ደግሞ ብቻውን ጥለውት ስለሄዱ እየቃዥና የሞተ መሰለኝ። ያሳዝናል። ግርምሽን መሞት የለበትም ቢያንስ ለልጁ ጥላ መሆን ነበረበት። እንግዲህ ትዝታ ያደረገችው ነገር በሙሉ የጽናትን ስነ ልቦና የሚጎዳ ነው። አሁን ላይ የቤት አከራያዋም ብርን ክፈሉኝና ውጡ፣ ይህን ያክል ቤት መከራየት ለእናንተ ተገቢ አይደለም አለቻቸው። ጽናትም አማራጭ የላትም ምን ተምን ላድርገው፣ አባት የምላ ብለው አይደለም የቤት ኪራይ መክፈል አለች። ከዛም እንግዲህ ባቢም አባቱ ጋር ሄዶ ተቀጥሯል እናም ጥሩ አማራጭ ነው ብሎ አስቦበታል። ሲቀጥል ደግሞ አንዳንድ ጊዜ ህይወት መከራ ነች። ህጽናት አግኝቶ ማጣት እያሰቃያት ነው። እናም አባቷ ይሄንን መቋቋም አልቻለም። ልጁ ስትሰቃይ ማየት አልቻለም። አይገርምም እንግዲህ በጽዳት እባቢ አባት ጋር ተቀጠረች። እገዛ ድርጅቷ አይገርምም። ባቢ በጣም ተናደደ። እንዴት በገዛ ድርጅቷ ቅጥረት ጽዳት ቀጥራት አለ። አባቢ ወደ የት እየሄድክ ነው? አለ አባትየው። ባለ ጊዜ ዛሬ ላይ እየጮኸበት ይገኛል። ግን ደግሞ አማራጭ መስሎና እሱን ማሸነፍ ስለሚችል በደሞዝ እንደ ማንኛውም ሰራተኛ ተቀጥሬ መስራት ፈልጋለሁ አለው እሱም እሺ አለ ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ ሰላማችሁ ይብዛልኝ ለዚህ ቻናል አዲስ ሲሆናችሁ ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እንግዲህ ዛሬ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ የጽናት ስቃይ እየቀጠለ እየባሰበት መቷአለ። የሰው ልጅ በዚህ ደረጃ ክፋቱ በጣም የሚያሳዝንና ልብ የሚነካ ነው። እንግዲህ ጽናት አማራጭ የላትም። እናም ባቢ ደግሞ እዛ ቤት ወይም እዛ ድርጅት ለመቀጠር አሰበ። ጽናትን ግን በምንድን ነው የተቀጠርሽው አላት። ባብዬ ስራ አገኘሁ አለችው። እኮ በምን የት አባት ማነው አይሚን እዛ አባት የድርጅት እኮ ያለው ሰውዬ ቀጠረኝ አለችው። ምን ሃላት? አዎ አለችው። በምንድን ነው የቀጠረሽ አላት? ከዛም በጽዳት አለችው። ምን አለ አዎ በጽዳት እንዴ እንደ ጽኑ አለ። ግራ ተጋባ። ለምን ምን ነው አለችው። እንኳን ደስ አለሽ በለኝ። እናም ሰውየው በቃ በዚህ ቀጠረኝ። ትምህርት የለሽም ከዚህ በላይ ስራ መስራት አትችም አለኝ። ለእኔ ይኸውም ጥሩ ነው። ባቢ፣ በአሁኑ ሰዓት ገንዘብ ያስፈልገኛል። ቢያንስ ለአባዬ አንዳንድ ትንሽ ምግቦችን መግዣ ያስፈልገኛል። በአሁኑ ሰዓት ምንም አይነት ገንዘብ ስራ ምርጫ አልወስድም አለችው። በቃ ይሁን ጽኑዬ። ግን እንዴት እንዴት እዛ ታች አውርዶ በአባትሽ ድርጅት ጽዳት ይቀጥርሻል? አላት። ምን ታደርገዋለህ ባቤ? አለችው። ከዛም ግን እኔ እንደሚመስለኝ ደግሞ ባቤ አለችው፣ እ ሰውየው ምንም አያውቅም ስለ ቡና ድርጅት ወይም ደግሞ ገቢና ውጪ ምንም የሚያውቀው ነገር የለም። ዝም ብሎ ገዝቶ ብቻ ነው እዛ ሄዶ ጉፍ ያለው አለችው። ከዛም እውነትሽን ነው አላት። አዎ ምንም የሚያውቀው ነገር የለም አለች። ይሄማ ጥሩ አማራጭ ነው ማለት ነው አላት። የምን አማራጭ መግቢያ ይሆናል አላት። የምን አማራጭ የምን መግቢያ ባቤ አለችው። ይሄ ጽኑ ነው፣ አብረን የምንሆንበት በቃ አብረን የምንተጋገዝበት ቦታ አንድ ቦታ መሆናችን እጅግ ከምንም በላይ አስደስቶኛል አላት እና ይቀበልሃል አለችው እኔ ጽፌ ምናምን አስገብቻለሁ እንግዲህ እሞክረዋለሁ አላት ከዛም እሺ አለች አባቷ ጋር ሄደች አባቷ እንግዲህ የቤት አከራዋ ብሯንና እንዲሁም ደግሞ ቤቱን ለቀው እንዲወጡ ጠይቃቸዋለች። እሱም ወይዘሮ አስካለች ይቅርታ እንግዲህ እውነት ነው እንዳስቸገርን ሲላትም፣ ብሩን ብቻ እንድከፍሉ ሳይሆን ያላችሁበትን ሁኔታ አውቃለሁ። ሲቀጥል ደግሞ የህክምና ገንዘብ ምን ያክል እንደሚወስድባቸው አውቃለሁ። እናንተም ከምትሰቃዩ ይህን የሚያክል ቤት ይዛችሁ እንዳቅማችሁ ትንሽ የቤት ብትከራዩ ጥሩ ነው። ስለዚህ እኔም ተቸግሬ ነው ኑሮም ስለከበደ ነው፣ እኔ መተዳደሪያ የቤት ኪራይ ብቻ ነው አለችው። ከዛም እንግዲህ ወይዘሮ አስካል እሺ እንከፍልሻለን፣ እንወጣለን፣ ልክ ነሽ አላት። ከዛ በጣም አዘነ። ጥሏት ጥላው ሄደች። ጽና ስትመጣ አባቷ ስሜቱ ትክክል አይደለም። አባዬ አመመ እንዴ አለችው። አላመመኝም ልጅ። እራበህ አለችው። አራበኝም ልጅ ዝም ብሎ ደከም ብሎይ ነው አላት። ከዛም እሻ አባየ ቆንጅዬ የምትጥም ምግብ ሰርቼ አበላለሁ አሁኑ ነ አሃለቸው። ከዛ እሱም እሻለ። ያን ምግብ ሰርታ አባቷን አበላቸው። ከዛም በጣም ጥሞኝ ኮ እንደ ጉድበላ ልጄ አህላት አላት። ብላለኝን አባት ደግሞ በጣም ነው የሚጣፍጠው አላት። እሺ አለች። ከዛም ባቢ ደግሞ መጣ ባቢ መጀመሪያ ግን አባቱ ቤት ሄዶ ይህ የሆነ ዶክሜንቱን እየፈለገው ነበረ። አባቱ ሰክሮ መጣ። እናም መጀመሪያ ከመሄዱ በፊት ግን እንዴት አባዬ፣ እንዴት ወዴት እየሄድክ ነው? እንዴት ልጅቷን በገዛ አባቷ ቤት በድርጅቷ እንዴት የጽዳት ሰራተኛ ትቀጥራለህ? ምን አይነት ጭካኔ ነው? ምን አይነት ክፋት ነው? ወደየት እየሄድክ ነው? አለው። ከዛ እሱም ይህ ጭካኔ ሳይሆን መልካምነት ነው፣ እኔ መልካም ብሆን እንጂ የቀጠርኳትኝ። አለዛ እሽ፣ ምንፈልገህ ለምን ቀጠርካ? ሲለው ከትዝታ አንድ ምክር ሰምቼ ነበር አለ። ትዝታ በፍጹም ምክር መክር አታቅም አለው። ምክራ አዳም ጥልቅስ አለ። ከዛም ምን መከረችህ አለው ጥላትህን አታርቀው በስርህ ያዘው አለ ብላይ ነበረ አለ እና ጽናትን ስትፈልግ የምትይዛት ስትፈልግ ደግሞ የምትጨምቃት ስትፈልግ የምትለቃት ናት ማለት ነው አለው አዎ እንደዛ ነው አለ አባ! ከየት ነው ይህን ነገር ያመጣኸው እያደረክ ያለው ነገር ትክክል አይደለም እባክህን አባቴ ነገ አንተም ይሄ ነገር እንደሚያጋጥምህ እርግጠኛ ነኝ። ስለዚህ እወክህን ወደ ራስህ ተመለስ አለው ለምክሩ ይበቃኛል። አንተ ምክርህንም ሆነ እርዳታህንም አልፈልግም። ውጣሌ ከዚህ አለው። አባትየውም ባቢም ጥሎት ወጣ። ከዛም ባቢ እቤቱ ሄዶ፣ ማታ አባትየው ሰክሮ መጣ። ከዛም ሊገድፈው ሲል አጉል ደርሰህ አዛኛትሁን አንተ ለእኔ አስበህም አዝነህም አታቅም ጥላቲ ነ ከመጠጥ ቤት ገድፋ ያመጣኸኝ አንተ ነህ እንዴ እንዳት ነካኝ አለው ባቢም እሽ አልነካም ጠዋት እናወራለን አለ ማውራት የምፈልገው አሁን ነው ከአንተ ጋር ደግሞ ምንም አይነት ወሬ አልፈልግም ከፈረምክልኝ ፈረምልኝ አለው ከዛም አልፈርምም አሁን ተኛና ጠዋት እናወራለን አለው ከዛም አባትየውም ተኛ ተኛ አይነጋ የለ ጧት ተነስታ ጽናትም አባቷን ቁርስ አብልታ ወደ ስራዋ ሄደች። የደረቀ ዳቦ በሻይ አባቷን ስታበላው እንባ ይረግፋል። አባትዮ ደግሞ ያ ብዙ የለመደና ሕመምተኛው እንደት ያደረቀ የችግር ምግብ ይበላው። ከዛም በቃ ጽናት፣ ጠግቤያለሁ አላት። ስራ እንዳይረፍድብሽ ሂጂ አላት። እሺ አለች። እናም ስራ ውላ እዛ ሂዳ ያለ ባቢን አገኘችው። ባቢ ግን አባቱን መጀመሪያ አሳምኖት ነበረ። እናም ባቢ አባቱን እዚህ ድርጅት መስራት ፈልጋለሁ፣ ግን ደግሞ እንደ ማንኛውም ሰው እንደ ሰራተኛ እና እንዳለቃ። ከዛ ውጭ ግን እኔ ያንተ ልጅ መሆኔን ማንም ማወቅ የለበትም በተለይ ፅናት አለው እኮ። ለምን አለ ከዛም፣ ህጎቹን ማክበር አለብህ አለ ባቢም አባትየውም አንተ ለእኔ ጥላት ነህ፣ በቃ ልትፈርም ነው አለው አ እሱን እንኳ አላደርገውም፣ ስራ ልሰራ እንጂ ለፊርማ አልመጣሁም አለው። ከዛ አሁን ሄድና እዛ ስራ መጀመር ትችላለህ፣ አስጭቃጭቀኝ አንተም ማትረባ ለአንድ ሴት ብለህ አንተም ሴት መጠበቅህን ቀጥል፣ እኔም ደግሞ ስራዬንና ቢዝነስን እቀጥላለሁ አለ እኔ ለሴት አይደለም ለእውነት ነው አለው። ከዛ ስራውን መስራት ጀመረ። ስለ ስራው ጸባይ የሚያውቀው ነገር የለም፣ ባቤ ዝም ብሎ ነው የገባው። እናም ጽናት እንዳጋጣሚ ሄደች። ባብዬ እየሰራ ነው አለችው። አዎ አለ። ከዛ እኔ ምንም አልገባኝም ይሄ ነገር ሲላትም ነገረችው እንዴት እንደሚሰራ በጣም አደነቃት። ተመስጦ ማየት ጀመረ። እውነት ጽኑ አላት። ወይዬ ባቢዬ አንቺ እኮ ጽዳት ሳይሆን እዚህ ወንበር ላይ ተቀምጠሽ የምትሰሪ ሰው ነው። እንዴት ይህን ሰውዬ ዝም አልሽው? እኔ ብሆን እበቀለዋለሁ፣ እገዛ ድርጅቴ። እሱ ጽዳት ሲያዘኝና እንደዚህ እንደፈለገ ሲያስከረክረኝ አላት። እንደ ባቤ፣ እሱ ምን አደረገ? ትዝታ ሸጠችለት፣ እሱም በቃ ስራውን እየሰራ ነው፣ ገዝቶ መስራት ጀመረ። ይህ ሰውዬ ምን አደረገ አለችው። ለነገሩ ምንም አላት። ከዛ አሁንም ጽዳት ጨርሻለሁ፣ ግን ቼክ የማደርጋቸው ነገሮች ስላሉ ቼክ ላድርግ። አንተም ስራን ስራ። እውነት በዚህ መልኩ ከሰራ ድርጅቱ ቀጥ ብሎ ይሄዳል፣ ካልሆነ ግን እያዘቀዝቃል አለችው። እሽ፣ ጽኑዬ ብሎ፣ እሷም ጽዳቷን አጽድታ ስራዋን ሰርታ ስጨርስ መጣች መልሳ ጽኑዬ በሰራ ባልሽ መሰረት ሰርቸዋለው። እንግዲህ ልክ ይሆን አይሆን አላቅም። እናም ደግሞ ድርጅቱ በጣም ችግር ላይ ነው ያለው፣ ሲቀጥል አቆልቁሏል፣ ሲቀጥል ደግሞ እዚህ ቡና የሚያቀርቡት የደንበኞቻችን ስልክ ቁጥር ነው አላት። አነበበች አየችና፣ ዋው የኔ ጀግና በጣም እኮ ነው ባሳየውክ መሰረት የሰራው ስለዚህ አንተ በዚህ መልኩ የምትቀጥል ከሆነ እመኔ ድርጅቱ ላቅ ያለ ቢዝነሶችን ያመጣል፣ አለችው ባቢም እሺ አለ። ጽና ከስራ ስትመለስ ሰራተኛዋ ጠብቃ፣ አወራችሁ እንዴ አለቻት። ምኑን ወይዘሮ አስካለች አለች። እንግዲህ አባትሽ አልነገረሽም አለቻት። ምኑን አረ የለም ማታ እኮ እንድታወሩበት ነግሬው ነበረ። እናም የ ሁለት ወር የቤት ኪራያን ከፍላችሁ ከዛም ደግሞ ቤቱን ለቃችሁ እንደ ትወጡ ፈልጋለሁ አለችው አለቻት። ምን አለቀሰ። ባክወትን ተረዱ ብትልም ልትረዳት አልቻለችም። እንድት ለምን ሳይሆን የሚሆነውን ነው የነገርኩሽ አለቻት። ጽናትም ከልቧ እየየ ብላ አለቀሰች። ምን አባቴ ነው ማደርገው? ምንን ከምን ነው ማደርገው? ቤት መልቀቅ አሁን ላይ በጣም ከባድ ነው። አባቴን በዚቹ ሰርቼ የሚበላው ለእለቱ ጉርስ እፈልጋለሁ ስል ጭራሽ ቤት ኪራይ ከምን አባቴ ሊሆን ነው ብላ እየየ ብላ ማልቀስ ጀመረች። ከዛም አባቷ ደግሞ ግርምሽ ህልም ነገር አይቶ መቃዤት ጀመረ። ወደዛ ወደዚህ እየተገላበጠ እያለ ነፍሱ አረፈች። ጽናት ከዛ ስትመጣ አባቷ አርፎ ስታይ ምንድን ነው የሚሰማት? የእውነት በጣም ያሳዝናል። ጽናት ተሰቃየች። እንግዲህ ባለ ጊዜ የባቡ አባት ናሆም ተስፋዬ እንደፈለገ እየፈነጨ ይገኛል፣ ግን ባቢ ናሆምን አስጠንቅቆታል። ጽናትን ምንም አይነት ስቃይ ስታሰቃያት እንዳላይህ አልፈቅድልህም ብሎታል። የድርጅቱ ባለቤት ማን ይሆን ይሆን? እኔ ናሆም ሁሉንም ነገር የራሱ ያደረገ ቢመስለውም ባቢ ግን እቅዱን የሚያበላሽበት ይመስለኛል። የጽናት አባት ግርምሽ በጣም ያሳዝናል። ቻናሉን ሰብስክራይብ እያደረጋችሁ